እስከዛሬ በራስሽ ነው አይደል? ይቅር ስትዩ የነበረው ይቅርታ ስትቀበይም የነበረው በራስሽ በኩል ነው። አሁን እስቲ ለልጅ ስትይ ደግሞ አንድ እድል ስጪት። አይደለም ተለያይተን ህይወት ይቀጥላል። እኔም የራሴን ህይወት በደንብ አድርጌ እመራለሁኝ፣ ይሰራለሁኝ፣ ለልጅ ማድረግ ያለብኝ እናደርጋለሁኝ። እሱም እንደዛ በበኩሉ። ይሄ እኔ ብዙ ጊዜ ደጋግሜ ተናግሬያለሁኝ። ወድጄ አይደለም ግዴታዬ ስለሆነ አደርጓለሁ። ለልጅ መኖር ስላለብኝ ግዴታዬ ስለሆነ አደርጓለሁ። እንደገና እሱም እንደዛው ግዴታው ስለሆነ ያደርገዋል፣ ወዶ ሳይሆን ግዴታው ስለሆነ እና ግዴታ የሚባለው ነገር ራሱ ይሁን ማስገደድ የሚባለው ነገር መኖር የለበትም ወደ ነው፣ ደስ ብሎን በቃ ከልባችን ምናምን ነው መሆን ያለበት። ግን ደግሞ ይሄ አልፈልግም ካልሽ ደግሞ በቃ ግዴታ ነው አልፈልግም ማን ታች ገባሽ። ስለዚህ እኔ መኖር አለበት ለልጄ ብዙ ነገሮችን እኔ እንዴት አይነት ስትረስ ውስጥ ምናምን ምናምን በእንደዚህ አይነት ሁኔታ ካለፍኩኝ እኔ ራሴን እንደማጣው አውቃለሁ። ከዚህ በኋላ ምን አይነት ራስ ማጣት ምን ማለት ነው ካልሽኝ፣ የሆነ ጭንቀት በጣም ሲበዛ ዲፕሬሽን ሲበዛ ስትረስ ሲበዛ ሌላ ዓለም ውስጥ ነው የምትገኘው። እሱ እውነት ነው። ብዙ ጊዜ ሰዎች እንደዚህ አይነት ሁኔታዎች ውስጥ እያለፉ ከሆነ እኔ ይሄንን ጊዜ ማለፍ የራሱ እኔ በጣም ፈጣሪን አመሰግናለሁ እና ራሴን ወደማላውቀው ሁኔታ ውስጥ ከማስገባው ዬ መልስ ሰጠች። አልወለደችም። እኔ እኮ ማታ በላይ ቤሌ ተናግሬያለሁ። እኔ ሰውን አላምንም ብያቸዋለሁ። እኔ ካሜራ ማን እያለ እንዴት የውሸት መረጃ ትሰማላችሁ ብዬ ማታ እኮ ተናግሬያለሁ። እና ሩታ መልስ ሰጠች ላይክ ሸር እያደረጋችሁ እንግዲህ ከማሄ ጋር የምታለይ ለአብርሃም መልእክት አስተላልፋለች ሩትዬ ማለት ነው። እኔ አብርሃምና እኔ በጥላቻ ሳይሆን በፍቅር ሆነን ተለያይተን ልጄን በስነ ስርዓት አሳድጋለው ስትል ሩቲ መልስ ሰጠች። ክሱንም ታቆማለች ያው ሰውዬው ገፋፋት እንጂ ሩታ ማለት ነው። ግን አይቶ ማውራትን የመሰለ ነገር የለም። ትናንትና ሲያወሩ የነበሩ ዛሬ ደግሞ ምን ሊያወሩ ነው? በውሸት ሩታ ወለደች እንዴ? ከመውለድ የትም አትቀርም። ግን አንዳንዴ የኦዲንስን ልብ አትስበሩ። ያልሰማችሁትን ይቱባችሁ ማሳደጊያ በውሸት የሰውን ሳይወልድ ወለደ ብላችሁ እንትን አትበሉ እንዴ። ጥሩ አይደለም። በቃ እንዴ። አንድ መርካቶ የምትለው ነገር አለ። አጭ መርባል ሁላ ትላለች፣ መርካቶ መርካቶ ይህ ድረስ ሻራ ዳለች እና ለምንድን ነው ሩትዬ አልወለደችም? እሺ፣ ትናንትና ወለድ ሩታ ወልድ ያለ ብለው ሲያስተላልፉ ቪዲዮ ሲሰሩ ለነበሩት ምን አይነት መልእክት ታስተላልፋላችሁ? እስኪ ያው ኮሜንት ጻፉልኝ ማለት ነው። እና ቤተሰብዬ፣ ሩታ ካሁን በኋላ ስለ አብርሃም ብዙ ኮሜንቶች ሩትዬ በቃሽ፣ በቃ ወደ ፈጣሪሽ ተጠጊ፣ ጸሎት አድርጊ ብዙ ሰው እየመከራት ነው እና በተለያየ ሰው ቤት አትንጭ የራስሽን ቤት አቀዝቅዘሽ ይሄ እኮ ዩቱብ ስራ እኮ ነው። ሩታ በሰው ላይ በሰው ዩቱብ ላይ ቪዲዮ ማስታወቂያ ስሰራ እንዴ ገቢ እኮ አለ ዝ